የአዲስ አበባ ከተማ አስተዳደር በመካከለኛ አምራች ኢንዱስትሪ ዘርፍ ላይ ለተሰማሩ ኢንተርፕራይዞች የስራ መስሪያ ቦታን ሰጥቷል። ይህንኑ ዘርፍ ለማሳደግ በመካከለኛ አምራች ኢንዱስትሪ ተሰማርተው ለሚንቀሳቀሱ ኢንተርፕራይዞች በአድዋ ሙዚየም የሼዶች የቁልፍ ርክክብ ተደርጓል። ቅድሚያ ለሚገባቸው በትክክልም ያመረቱ እንደሆነ ለከተማው ምርታማነትን በማሳደግ በኩል ትልቅ አስተዋጽኦ ማድረጋቸውን እንዲሁም የችግር ቢፈታላቸው የተሻለ ሊያመርቱ እንደሚችሉ ያመንባቸውን ቅድሚያ ሰተናቸው። ዛሬ ይሄ የቁልፍ ርክክብ የመስሪያ ቦታዎች ርክክብ እንዲደረግ ተደርጓል። ይህንን ስናደርግ ለሌሎችም መነቃቃት እንዲሆን መስራት፣ መጣር፣ መጋር፣ መለወጥ እንዲቻል ትልቅ አስተዋጽኦ አለው ብለናል። እናንተ ደግሞ ይሄ እድል የተሰጣችሁና ጥያቄያችሁ የተመለሰ ይሄ የተመለሰው ግብ ስላልሆነ፣ ግቡ የናንተ ማምረት አቅም መጨመር ነው። ምርት እና ምርታማነት ሲያድግ የኑሮ ውድነት ይቃለላል፣ ሰፊ የስራ እድል ይፈጠራል። ራሳችንን እንችላለን፣ ተኪ ምርቶችን እናገኛለን። በገበያ ውስጥ ያለውንም አለመረጋጋት መቆጣጠር የሚያስችል አቅም ይኖረናል። የመሬት አቅርቦትን ለመፍታትና የአምራች ኃይሉን ለማሳደግ የግለው ዘርፍ ርብርብም ይጠበቃል። ስኬርስ የሆነውና እጥረት ያለበትን የመሬት አቅርቦት በእንደዚህ አይነት የክላስተር ልማት ካልፈታ በመስተቀር ችግሩን መሻገር አይቻልም። ከዚያም በላይ ሁሉም ኢንዱስትሪ ሁሉም ኢንዱስትሪ የሚያቀርቡ ጥያቄ በመንግስት ብቻ የሚፈታል ተብሎ የሚታሰብ አይደለም። ከተማ አስተዳደሩ የሰጣቸው የመስሪያ ቦታ ከፍተኛ የስራ ተነሳሽነታቸውን የሚያሳድግላቸው መሆኑ ተመላክቷል። እንደ ባልደረባችን ደሳ ላይ መስገቡ ዘገባ